ሁሌ መኮሳተር ለመደብሽ እንዴ ወይ ጉዴ። አንቺን መውደድ ተፈርቶነ እንዴ አድናቂዎች ብቻ ሳይሆን ታምራት እራሱ አለ ብዬ አሰብኩ። አሁን ድምፁን ሰጣም በጣም ነው ስላወቅኩህ። ዳግማዊ ደስ ብሎኛል። እኔም ደስ ብሎኛል። በእኔ ቤት መጥተህ ፕሮግራም ይዘንልህ። አባት ግን ምን ብንሸልመው? ለምን አንተን የፈጠረው አባት ስለሆነ ነው። እንደዚህ ለአንተ መነሻህ የአንተ አባት ነው። እውነት ነው እውነት ነው። ስለዚህ አባት ግን በህይወት ብዙ ሰው አልሸለመውም። ጣም ጎበዝ ነበር። እንደ አጋጣሚ ነው ያለነው። ዳግማዊ ዳግማዊ ይቅርታ ዳግማዊ ስም ነው። ለምን እሱ ስለመሰልክ ነው። ዳግማዊ ያለህ መሰለኝ። ያው በደንብ ትንላቀም ግን አይ ዝም ብሎማ ስም ኢትዮጵያኖች ስም አይሰጡም። ዳግማዊ ያለህ አባትን ስለት መስል ይመስለኛል ወይ እናት የሰጠች እና በጣም ደስ ይላል። ልጆችን ይወስድ ነበር ምናምን ሲባል አስታውሳለሁ። እውነት ነበር ማለት ነው፣ ጋዜጣ ላይ ይጻፍ የነበረው ልጆቹን ይወዳል ትምህርት ቤት ሰው፣ ሀቅ ነው። ይሄን ነው ማስታውስ፣ ጋዜጣ ላይ ከምራት እንደዚህ አይደለም፣ ወጣት ብቻ አይደለም፣ በጣም ትሁትና ልጆቹን በጣም ይወዳል ትምህርት ቤት ሰብስቦ በአንድ መኪና ይወስዳል ሲሉ የሆነ ጋዜጣ ላይ አንብቤ ነበረ። ገርጅ ኖር ነበር እና በአጋጣሚ የማየት አጋጣሚ አላገኘውም። ለዚህ ነው የጠየኩ የማስታውስ አድናቂዎች ብቻ ሳይሆን ታምራት ራሱ አለ ብዬ አሰብኩ። አሁን ድምፁን ሰ ጋይስ፣ እስኪ እንስማው በእኔ በኩል ጊፍት አትላኩ ብያለሁ። ጀስት ጊቭ ቱ ለዳግማዊ ነው። አንደኛ ኢትዮጵያ ውስጥ ነው ያለ፣ ሁለተኛ መበረታታት አለበት፣ ሶስተኛ ለኔክስት ጀነሬሽን እንትን ነው ይሄ። ለሚቀጥለው ትውልድ አስተማሪ የሆነ የአባቱ ለዛ ያለው ድምፁ በጣም የሚስብ ነው እና ታምራት አለ ብያ ስላሰብኩ ነው። ከዚህ በኋላ ታምራት ሞተ ሳይሆን ታምራት አለ እያል ነው ማሰብ ያለብን። ምክንያቱም መልኩ እሱም ነው ቁጭ የሚለው ቆንጆ ነው። ዘፈልጋ ብዘ የኛ እስቲ እንደ በጣም ሁሌ መኮሳተር ለመደብሽ፣ እንዴ? ወይ ጉዴ! አንቺን መውደድ ተፈርቶ ነው እንዴ? ንገሪኝ አሳብሽን እንዲ በኔ ላይ ያረገሽን አንቺን ማጣት ለኔ ቢከብደኝም የኔ አለም ሌላ መራጭ የለም። ንገሪኝ ያሳብሽን እንዲ በኔ ላይ ያደርገሽን አንቺን ማጣት ማታት ቢገብደኝም ቢከብደኝም የኔ አለም ሌላ መራጭ የለም። አሁን ግን ደክማለኝ ሳልሰስት ወደድኩሽ ራሴን ጠላሁኝ

ያስፈልጉን እንጂ ቴንኪ ቴንኪ መቀመጫ አንበሳ ትወርዳለች። ይሄን እኮ ቢያንስ ለአባቱ ክብር ስትል በእውነት ኢትዮጵያን ለአባቱ ክብር በጣም ብዙ ኢትዮጵያዊ እንደ አማራ ኢትዮጵያዊ። እኔ በጣም የምወደው አርቲስት ሁሌ ላለው ታምራት ነው። እነ ሚኪያስ ወጣቶችን ወዳለው ሚኪያውን በጣም ኤነርጀቲክ ወጣት ነው። በጣም ደስ ይላል የሚዘፍናቸው ዘፈኖች። ኒኪያስ አሁን በጣም ነው ደስ የሚል የሚዘፍናቸው ዘፈኖች። እነዚህ በቃ ጥበብ ወርቅዬ፣ በእኔ ጊዜ ማስታውሳቸው ታምራት ሌላም አንድ ወጣት ነበር እንደዚሁ። በጣም ደስ ይላሉ እንተና ጎሳዬ፣ ጎሳዬ ድሬ ምናምን ላፎንቴ፣ እሳ ላፍዶስ ጋይስ እና በጣም በጣም ነው ስላወቅኩህ ዳግማዊ ደስ ብሎኛል። እኔም ደስ ብሎኛል። በእኔ ቤት መጥተህ ፕሮግራም ይዘንልህ አባትክን ምንሸልመው ለምን አንተን የፈጠረው አባት ስለሆነ ነው እንደዚህ ለአንተ መነሻህ የአንተ አባት ነው እውነት ነው እውነት ነው ስለዚህ አባትክን በህይወት ብዙ ሰው አልሸለመውም በጣም ጎበዝ ነበር እንደ አጋጣሚ ነው ያለፈው ስለዚህ አንተን ሲያይ ህዝቡ በጣም ደስ ይለዋል አንደኛ ድምፁ በቃ እሱ ነው መልኩ ምኑ ስለዚህ ታምራት አልሞተም ነው እያልኩ ያለሁት ጋይዝ፣ እስኪ አንድ ጊዜ ሁላችንም ፎሎ አድርጉት። ፎር ታውዘንድ ፒፕል ከስር ሶስት ሺህ ሰው ሰባት ሺህ ሰው እስኪ ፎሎ አድርጉት ወንድማችን የወንድማችንን ልጅ ማለት ዳግማዊ ታምራት። በጣም የሚገርም እኮ ነው ስም፣ ትክክለኛ ነው። ዳግማዊ ዳግማዊ ዳግማዊ ይቅርታ፣ ዳግማዊ ስም ነው ለምን እሱ ስለመሰልክ ነው ዳግማዊ ያለ መሰለኛው በደንብ እንትኑን አላውቀውም፣ ግን አይ ዝም ብሎ ማስም ኢትዮጵያኖች ስም አይሰጡም ዳግም ያለ ይሆናል፣ ለዛ ይሆናል። አባቱን ስለመት መስል ይመስለኛል ወይ እናት የሰጠችና በጣም ደስ ይላል። ወንድማችንን ተዋወቁት የአርቲስት በጣም የምንወደው የታምራት ደስታ ሐኪም የነሽ ሐኪም የነሽ መኒ መኒአጣ አል አዲስ ሙዚክ ሰጋይ ዳግማዊ ይባላል። የአርቲስት እሱም አርቲስት ነው። በጣም ድምፃዊ ነው፣ ቆንጆ ድምፅ ነው ያለው እና የአርቲስት ታምራት ደስታ ልጅ ነው። ማታውቁት፣ ተዋወቁት እኔ ግን ፖለቲካ ላይ ቸክዬ ይሄን ወጣት አላወቁትም። እንደውም ወንድም ልጆችም እንዳሉት እኔ እንደ እውነቱ አልገባኝም። አንዴ ጋዜጣ ላይ ብዙ ልጆች አሉት ምናምን ብለው ኢትዮጵያ እያለ ወደፊት ልመጣ ስል ይነገር ነበር። ዝም ብሎ አሉ አይደል አርቲስቶች፣ ታዋቂዎች ዝም ብሎ የሆነ ፍቅር ጋዜጣ ላይ ይወጡ ነበር። እና ልጆች አሉት፣ ልጆቹን ይወዳል፣ ምናምን ምናምን ይባል ነበር። የት ሰፈር ነበር ያደጋችሁት? ደግሞ ብዙ ሰፈር ነው። አንድ ሁለት ሶስት ሰፈር ነው። ገርጂ ኖሯቸው ገርጂ ገርጂ ረጅም ዓመት እንደው ገርጂ ይኖረናል። ልጆችን ይወስድ ነበር ምናምን ሲባል አስታውሳለሁ። እውነት ነበር ማለት ነው፣ ጋዜጣ ላይ ይጻፍ የነበረው ልጆቹን ይወዳል፣ ትምህርት ቤት። ሀቅ ነው ይሄን ነው ማስታውስ ጋዜጣ ላይ ተምራት፣ እንደዚህ አይደለም፣ ወጣት ብቻ አይደለም፣ በጣም ትሁትና ልጆቹን በጣም ይወዳል። ትምህርት ቤት ሰብስቦ በአንድ መኪና ይወስዳል፣ ሲሉ የሆነ ጋዜጣ ላይ አንብቤ ነበረ። ገርጅ ኖር ነበር እና በአጋጣሚ የማየት አጋጣሚ አላገኘውም። ለዚህ ነው የጠየኩ። ማስታወስ እውነት ነው ትክክለኛ ነገር ነው። እንወደዋለን እንግዲህ ዳግማዊ ራሱ ዳግማዊ ማስተላልፈው መልዕክት በቃ ለጊዜው የለም ሲኖር እንግዲህ በጊዜ መጠህ ዊኬንድ ላይ ቅዳሜ እሑድ በኛ በአሜሪካ አንድ ቀን ይቀድማል እናንተ ትቀድማላችሁ አንዴ ይዘገያል እኛ ስለዚህ መጠህ በእናንተ ከምሽቱ ሁለት ሰዓት ወይ ማለት ቅዳሜ ነው፣ ሰኞ ማለት ውር ነው። በዚያ መጣ ያስተዋወቅነህ እየተጫወት ብንሸልም ምን ይመስላል? ስራ ሌላ ብሰራ ምንም ችግር የለም። በእንግዲህ በአድማጭ በተመልካቾች ስም አመስግኛለሁ። ጋይስ ንኪ በሉ። በጣም አመሰግናለሁ ሞጣ፣ ታንክዩ። በጣም እስቲ ታንክዩ በርጋይ፣ ሁላችሁም አድናቂ የታምራት አድናቂዎች ሚሊዮኖች እንደሆናቸው ያውቃለሁ። ታሜ አልሞተም እያላችሁ ጻፍ፣ ስ ይናዳይ አልሞተም፣ ታምራት ደስታ አለ እያላችሁ ጻፍ እና ታንክስ፣ ታንክዩ እያላችሁ ጻፍ ሁላችሁ። ምክንያቱም አበረታት። ይህ ገና ወጣት ገና እድሜው ትንሽ ነው፣ ይሄን ደግሞ ልንረዳው ይገባል። ሌጀንድ እንዲሆን ማድረግ ነው ያለበት። አባቱን በጣም ሌጀንድ ነበር። አይ ላቭ ዞስ ሚውዚክ እና ይሄም ልጅ ደግሞ ራሱ ነው። እኔ ሳይ ቅድም ግራ ገባች ይታምራት የሚመስል ልጅ ደግሞ ከየት መጣ ምናምን በዚህ ነው የጠየቁት። እና ቴንክ ዩ ሳሚያ ያልሞተን በሉ ሌላ ጊዜ ይዞ መጥቶ ይጫወትላቸዋል። ግን ሳንቲሙን በካርዳችሁም ከቲክታክ ጋር አገናኙት። አንበሳ ማውረድ ደግሞ በራሱ አካውንት ቲክታክ ሰባ ፐርሰንት ስለሚወስድ አይጠቅመውም ሲመጣ ባንክ አካውንትን ቁጭ ያረጋልኝ በሚሊዮኖች ጋር እንሸልመዋለን። ሚኒመም አምስት ሚሊዮን ብር አምስት ሚሊዮን ብር የምንረዳው ወንድሞችን ሁሉ ሲሎ ከብቶ መስራት ይችላል። ዳጊ ብዙም ጌ ምናምን አይጫወትም እና ሞራል ተጋደሞ ብዙ ቪውም ስላለ ብዙ ሰውም ስላለ ዩቲዩቡን ሄደው ሰብስክራይብ ቢያደርጉ የራሱ የሆነ ስራ አለ። ዩቲዩብአለኛስከምትኔ ጋር ሊንክ ሆኗል። ከዚ ባዮላ ያለ የቲክቶክ አካውንቴ ላይ ሁላችሁም አሁን አምስት ሺህ ስድስት ሺህ ሰው በጣም በዚህ ነው የምትረዱት። ሄዳችሁ ደግሞ ስራዎቹን ሰብስክራይብ ዋች በማድረግ ገቢ እንዲያገኝ ትልቅ ገቢ እንዲኖረው ቢያንስ ሁለት ሚሊዮን ተከታይ ቢኖረው ዘንድ ማለት ሁለት ሚሊዮን ተከታይ ቢኖረው ወንድሞቹ ሁሉ እህቶችን ያስተዳድረዋል። ስለዚህ እናቱን ይረዳሉ፣ እናቶቻቸው ይረዳሉ። እና አም ቬሪ ሀፒ ቱ ሲ ዩ። በጣም አባት ግን ነፍሱን የማር ላለው በድጋሜ በጣም የምንወደው ወንድማችን ነው። በጣም ቴንክዩ ስለመጣ። ሌላው ረ ሚስተር ነው የምትኖሪው ብለሽኛል። አንድ ቀን እንገናኝ እንችላለን። በጣም አንቺንም በጣም ሪስፔክት አለኝ ይህን ወጣት ይዘች ስለመጣሽ በተለይ ታምራትን ያገኘሁትን የመሰለኝ አመሰግናለሁ፣ አመሰግናለው። እህቴም ችግር የለውም። በጣም የሚገርም ነው ታምራት፣ እኔ ምንም ማንም ሰው አልነገረኝም። ታምራት ይሄ ልጅ እኮ ተጠራጥሬ ምንድነ ደግሞ ታምራት ነው የሚመስል ልጅ ምንድ ማነው ደግሞ እያልኩ ነበረ። በቃ እማየው እኮ አተኩሬ ታምራት ትዝ እያለ ነው። ትትኔ ደግሞ ይሄ ልጅ እንዴት ታምራት ነው የሚመስል ሰው ከየት መጣ ናምብዬ ነው።